ህይወቱ እንደዚህ ጎዳና ላይ ወርቆ የሆነ ቃሚ አጫሽ እንደዚህ ብለው ቀረ። የሚያሳዝን የሚያሳዝነው የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያሁን አስጠይቆ ና ግባ እኔጋ እኔጋ ሁን ብዬ ስጠይቀው እንዲህ ብሎኝ ነው። እንግዲህ እንደምታወት እንግዲህ ህዝብ ባህር ላይ ሱመያና ሰይድ እየተፈላለጉ ነው። እኔም መጥቻለሁ ማለት ነው እነሱን ልፈልግ

በነገራችን ላይ መራ ፈጀት ፈጀት እንፈጀት የወይሌ ወይላ በጣም ደንግጫለሁ። በነገራችን ላይ ማለት ነው እንዴ፣ ወይኔ እናቴ ድረሽ፣ ወይኔ እናቴ ድረሽ። እናንተ እሺ፣ የስከዛሬው እንኳን ፕራንክ ነው ማለት ነው። የስከ ዛሬው ማለት ነው። እኔ እናንተ ፕራንክ እኮ መስሎኝ እኮ ነው። እነዚ ልጆች እኮ ምራረጉት ምሩን ወቀረፈ ወይኔ ወይኔ በላቸው አለ ሰውዬው። ለካው ወደ አይደለም እንዴ ሰኢድ፣ የምር በጣም ነው ያሳዝነኝ እናንተ። አስባችሁታል? ጫት እየቃመ ማለት ነው ጫት የማይወድ ሰው። ታስታውስ ከሆነ ከይቀደም እሱ ኢትዮጵያ ሄዶ ጫት እየቃመች ሱመያ ፕራንክ አርገው በጣም ነው የተናደደው። ጫት የማይወድ ሰውዬ ጫት እየቃመ አስቡት እንግዲህ ጫት የማይፈልግ ሰው ጫት እየቃመ ማጨስ የማይፈልግ ሰው ጫት እያጨሰ ማለት ነው በነገራችን ላይ ይህን ሁሉ የመጣው ሀያትን ሀዩን ሳገባ ወዲህ ነው ሀዩን ታገባ ወዲህ እንዲሁ ምስቅል ቁልቁልቱ ወጥተ ነው ያለው ልጅ ሲጀምር ልጁ ራሱ እንደው ቀይሪር አለ እንደው ፊቱ ምን እንደው ቀይ እንደው እንደው እንደው ቀይሪር እንትር ነው ያደረገችው ልጅቷ ሲጀምር ማለት ነው ብልት ነው ያደረገችው ብልት ይሄው አሁን ደሞ እንደው እንደኔ እንደኔ ማለት ነው ሶማያን በማናተችን ሀዩቲን ፈታና ሀዩን ፈታና የልጆችን እና ሱማያን ንግስት ማለት ነው አግብተስ እንዴስ ከዛሬው ሰላም ሕይወትህ ኑር በቃ። ምክንያቱም እንዴ አስባችሁታል። በሰው አገር ላይ በነገራችን ላይ ብር ካልተሰራ መቼም ዝም ብሎ አይመጣም። ይሄ ድራማ ነው ምናምን ብትሉ እኔ አላምንም። አሁን ብዙዎቻችሁ እያየሁ ነበር ኢትዮጵያ ላይ ማለት ነው ግን እስካአሁን ቪዲዮ ያሰራሁት ትንሽ ስራ ላይ ስለነበርኩ ማለት ነው። ግን ብዙዎቻችሁ ምንድን ነው ድራማ ነው ምናምን ምናምን። እንዴት እናንተ በዚህ ልክ እንደ ሰው ልጅ እንደዚህ እንትን ብሎ እንዴት ድራማ ነው? በነገራችን ላይ እኔ ሱማያን እስከ ዛሬ እንደዚህ ኩኝ እንደዚህ ኩኝ ስል አልቆየሁም። ሱማያ ግን እኔ ካሁን በላይ ካሁን በላይ ማለት ነው እንደው ሱማያ እንደው በሞቴ ማለት ነው በቃ ረሲ ቅርት አድርጊልን። በቃ አንቺ እሷን ራሱ የማትፈልጊ ከሆነ ማለት ነው በቃ እሷን ከሳትና እኔ አንተን ነው ምፈልገው፣ በቃ ለቀ። ምክንያቱም የሰው ልጅ እንግዲህ በዚህ ልክ ከተቀጣ እንኳንኛ ሰዎች አይደለንም ማለት ነው። እንኳንኛ ሰዎች አይደለንም አላህም ራሱ ይቅርበኝ ነው፣ ይቅርባዮቹን ደግሞ ይወዳል ማለት ነው። ስለዚህ ይህም ነገር ደግሞ ይበቃል ማለት ጨዋታም ከሆነ ይበቃል። ግን እንደኔ እንደኔ ሙስታሄል ፕራንክ አይደለም ይሄ እንዴ። እናው ግን እኔ እስከ ዛሬ ራሱ የሆነ ፕራንክ መስሎኝ ነበር። ያው መቼም ኢቶቨሮች ታውቃላችሁ። ማንኛውም ኢቶቨር ስትሆኑ ያው እኛ ኢቶቨር ነን ብለን አሁን ላይም ባናስብ ማለት ነው ብዙዎች ኢቶቨሮች ታውቃቸዋላችሁ። ምክንያቱም የሆነ ነገር ለመያዝ የሆነ ነገር እቅር ካላቸው ያንን ነገር ለማድረግ ቤትም ቤትም ይፍጨረጨራሉ ማለት ነው። እና እንደው ሱመያዬ በቃ ይቅርታ አድርግለት ማለት ነው ይቅርታ አድርግለት ና ልጆችሽን አሳይ ማለት ነው። ምክንያቱም ነገ ጧት ይሄ ሰውዬ ማለት ነው የሆነ ነገር ቢሆን እራሱ ሰኢድ ማለት ነው የሆነ ነገር ቢሆን እነዚህ ልጆች መካከል ላይ ያሉ ልጆችሽን ነው የምትጎጂው፣ ማንንም አትጎጂም። ስለዚህ አሁንም ቢሆን ልብሽን አዳምጠሽ ብዙዎቻችሁ ደግሞ በውስጥ እየሄዳች እስኪ የምታተከትኩ እስኪ ረፉ፣ እስኪ ረፉ፣ ዝም በሉ። እስኪ ልጅቷን አወዛገባቸዋት እንዴ! ባለፈው ተናግራለች በውስጡ እየመጡ አንዱ ሌላ ይለኛል፣ አንዱ ሌላ ይለኛል፣ አንዱ የሆነ ነገር ይልክልኛል። አሁን ዝም ስለምን ዝማች ምናምን እየተባብዙ ነገር የተባከውን ብላለች። ስለዚህ አንቺ ራስሽ ትልቅ ሰው ነሽ። እንኳን ለራስሽ አይደለም ለሰው ማድረግ ምቺ፣ ለሰው መሆን ምቺ፣ ለሰው መድረስ ምቺ። ትልቅ ሰው ነሽና ስለዚህ አስቢበትና የልጆችሽን አባት አሳየሁ። እስኪ ያለበትን ቪዲዮውን አይተን እንመለስ

በካርቶ ላይ እየተኛሁ እኮ ደስተኛ ሆኜ እኮ እኔ እንቅልፍ አይደለም እኮ የምተኛው። ግን አንተ ጋር ብዙ ላይፍ አብረን ያሳለፍን ከአገር ላይ የስደት ጓደኛ፣ አሁን እንደዚህ ድሮ ማውቅህ ህይወት ተቀይሮ በጣም ደስተኛ ነበርኩ። ዛሬ ግን እንደዚህ ጎዳና ላይ ወርቀ አልባሌ ነገሮችን እያደረግህ ድሮ ሰው ላይ የምጠላውን ነገር እያደረግህ ድሮ ምቅም ሰው ለመቃም አይደለም የምቅም ሰውን ለማየት ማትፈልጎ ዛሬ አንተ ላይ ሳይ በጣም ያሳዝነኛል። እና ሰይዴ፣ እባክህን ነው እንዴት እንደምልሽ እንዴት እንደምጠይቅሽ እንዴት ይቅር ብለሽ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። እባክሽ ሱመያ። አይ ሰይዴ፣ ሰላም ነህ? አይ ዝም ብዬ እኮ ነው ፎቶ ለማንሳት ፈልጌ ነው የቀረጽኩህ። አይደለም እኮ ፎቶ እያነሳሁህ ነው ጓደኛ፣ ቪዲዮ እያነሳሁህ አይደለም እኮ። ጎዳና እንግዲህ እንደምታዩት ነው። እንግዲህ እዚህች ባህ እዚህች ወንዝ ላይ እንግዲህ እሱ ምን ተቀምጧል እኔም እንግዲህ ዛሬ ለምን እንዴ? እኔ ስለምን ይቅርብኝ፣ እኔ መሄድ መፈለግ አለብኝ ብዬ ይኸው እንደምታዩት እንግዲህ እኔም ዛሬ ጉዞዬን ወደ ባህር አድርጌ አለው ማለት ነው። ያው እኔ በዛኛው ሳይድ ስላለው ነው እንግዲህ እናንተ ደግሞ በዝናሽ እንዳትሉኝ ማለት ነው። ጉድ ያለው ገንፎ ሲያድር ይፋጀል ትል ነበረ ያቴ። ስለዚህ ምን ላርግ ብላችሁ ነው? እኔም እኮ ሀ እንተራንማና ሱማያን ባገኛት ብዬ እኔም ላፋልገው ወጣው ማለት ነው እንዴ አሳዘነኝ እናንተ አስባችሁ ታሌ ምሬን ነው እንዴ በዚህ ልክ ልጁ እንትር ብሎ ያቺ ልም አርጋ አርጋ ያለውን ብር ከነ ኪሱ ማለት ነው ከነ ኪሱ ኪሱ ብር ያለው ሳንቲሙ ሳንቲሙ ሳንቲሙን ራሱ የምትተወው ራሱ አይመስለኝም ያንን ሙልጭ አርጋ ይዛ ዛሬ የሆነ ቪዲዮ ሰርታለች። ሰማ አንዴ እዛ ተሰቅላ እንዴ ዝ ተሰቅላ ነበር። የሆነች እንደው ምን ይሻለኛል እንደው እንዲ ፈጣ ወይ እንደው በምን ሰዓት ነው ከእሱ ከሷ ጋር እንደው ያገናኘው ስትጀምር ልጁ እና ይሁን እንደምታወት እንግዲህ እኔ የሚሻለው የመፈለግ ሰው ባለው ነው አይደል የሚባለው። ይሁን የሚሻለው መፈለግ እንግዲህ እንደምታውት እኔ የሚያለውበት ባህር ነው ያው እንትር ነው። በዚህም እየፈለግኩ ነው በዛም እየፈለግኩ ነው። እንግዲህ እኔ እዚህ ጋር አሁን የመጣሁበት ማንም የለም፣ ሰው የለም። እንግዲህ አመሻሽ ላይ ነው ያው ሰዒድም እዚህ ሙሉውን ሙሉ ውሉውን ሙሉ ቀን እዚህ ነው የሚውለው፣ እዚህ ጋር ነው የሚውለው፣ ሱማያን እየጠበቀ ነው የሚውለው ማለት ነው። እንግዲህ ያኔ እሷ እንግዲህ ጠጠር አይደለችም እንግዲህ ዋ ውስጥ እንደ ጠጠር መፈለግ ነው የቀረ። ሌላው ነገር ተፈልጋለች ማለት ነው። እና እንደኔ እንደኔ ሱመያዬ ይበቃል፣ አኮክሎሹ ይበቃል። እና ውጭና ኢቨን ራሱ አንቺ የምትኖሪበት ቤት የማትፈልጊ ከሆነ እዛ ራሱ አይመጣም። ሌላ ቦታ አቃጥሪው አህለን ሳለን ከዛ እዛ ይምጣ። ያለውን ነገር ፊት ለፊት ተናገሪ። የምትፈልጊውን ነገር ፊት ለፊት ተናገሪ። ና ከሆነ ይሆናል፣ ካልሆነ ይሆን መለቃል በቃ አምፈልግ ከሆነ ሀዩን ፍታ በይው፣ ይፈታል። ወላ ይፈታል። እንደ ይወዳታል፣ ሱማያን በጣም የሚወዳት እናንተ ይፈታል እንዴ። እንግዲህ ከከፍታ ወደ ዝቅታ ወርዱ፣ ጫት መቀም ላይ ምን ላይ በጣም የሚያሳዝነው እኔ በጣም አዘኛለሁ፣ በጣም ማለት ነው። እርግጠኛ ሱማያ ይሄን አይታ ዝም የምትል አይመስለኝም። የሆነ ነገር ወይ ስልክ ደውላ ወይ የሆነ ነገር ትሰጣለ መሆን ምላሽ ላይ ተስማልሻለኝ ብዬ አስባለሁ። እንግዲህ እስኪ ላይክ ሸር ሰብስክራይብ ኮሜንት አስቀምጡልኝ ማለት ነው። የምር ላይክ ሸር ሰብስክራይብ አድርጉ። በነገራችን ላይ እያደረጋችሁ ነው፣ በጣም አመሰግናለሁ። ላይክም እያደረጋችሁ እንዲህ ነው፣ ሸርም እያደረጋችሁ እንዲህ ነው፣ ከልብ አመሰግናለሁ። ግን የነዚህ ልጆች ነገር ደግሞ የሆነ መላ መድረስ አለበት። እኔ ሱማያ ይበቃሻል፣ በቃ ይብብ ቆሹ በቃ ይበቃሻል። አንዴ ሀላስ መቷል ያለውን ነገር እንዴ ትልቅ ሰው ፊትለፊት ተናግረው ተነጋግራችሁ በመሃል ላይ ደግሞ ልጅ አለ ከሆነ ይሆናል፣ ካልሆነ አይሆንም። አለቅ እና ሱመያዬ፣ እንደኔ እንደኔ ያለውን ነገር እቤትሽ ባትፈልጊ የሆነ ቦታ ተቀጣጥራችሁ ያለውን ነገር ብትነጋገሪ አሪፍ ነው እላለሁኝ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አሊኩም ወረህመቱላሂ ወበረካቱህ። ላይክ ሸር ሰብስክራይብ እንዳትረሱ። መልካም ጊዜ ይሆንላችሁ እንግዲህ ምንም ልላቸው አልችልም። እንግዲህ ሰኢድ ና ሱመያ ነገድ ልጆቹን አሳያቸው በቃ።